አለም ሀያላን መሪዎች ይወድቃሉ። 2025 ባባ ቫንጋ ቡልጋሪያዊቷ ጠንቋይ አንዳንዶች እንደሚሉት ደግሞ ትንቢተኛ የተናገረችውም መሬት ጠብ የማይልላት ሲሎ ያሞካሻታል። ለመሆኑ የዓለምን በፍርሃት ያራደው ትንቢት ወይም ደግሞ ጥንቆላ ምን ይመስላል? ሰላም ጤና ፍቅር በረከት ተመኘንላችሁ። ህድ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምን ቆያችሁን። አንድ አዲስ ነገር አለማችን ላይ በጣም እየተራገበ ነው። ያ አዲስ ነገር ደግሞ በተለይ ፖፕ ፍራንሲስ ይህችን አለም ከተሰናበቱ በኋላ በጣም ገኖ እየተሰማ ነው። ምክንያቱም ባባ ቫንጋ 2025 ፖፕ ፍራንሲስ እንደሚሞቱ ተንቢያ ነበረ። ቫቲካን ካለቆ ጳጳስ ይወድቃሉ ብላ ነበረ። ባለችው ጊዜ እሳቸው ሞተዋል። ደግሞ እሳቸውን ብቻ አይደሉም፣ ሌሎችም የዓለማችን ተጽዕኖ ፈጣሪ ሀያላን ይሞታሉ። ከነዚህም መካከል ቭላድሚር ቭላድሚሮ ፑቲን ይገደላሉ። ዶናልድ ትራምፕም ይሞታል የሚል ነገር በጣም እየተስፋፋና እየተሰራጨ ነው። ይሄ ነገር ምን ይመስላል የሚለውን፣ ለምንስ ነው ደግሞ ሰዎች እንደዚህ በፍርሃት እየራዱት የሚለውን ነው የምንፈትሸው ማለት ነው። በጣም አንገብጋቢ ጉዳይ ስለሆነ ጊዜያችንንም ደግሞ ስለሚዋች ነው ይሄንን መረጃ ወደ እናንተ የምናደርሰው። ቤተሰባችንን ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ በማድረግ የደውሏ ምልክት ተጭናችሁ እኛን ተቀላቀሉ። ስንልባክሩት ነው እንጋብዛችሁ እንደተለመደው ደግሞ ደግሞ በከበረ ስጦታችሁ፣ በላይክ በኮመንት በሼር እስከመጨረሻው አባችሁን ዝለቁ። መረጃውን ከአክሱም ቲዩብ ኒሮማን ጸጋዬ ያደርሳችኋለሁ። ሰናይ ቆይታ ይሁንላችሁ። በርካታ ሚዲያዎች እየተቀባበሉት ያሉት የባባ ቫንጋ ትንቢት ለ2025 ዓመተ ምህረት ምን የሚል ነው? እንደተባለው ባባ ቫንጋ ስለ ፖፕ ፍራንሲስ፣ ዶናልድ ትራምፕና ቭላድሚር ቭላዲሚሮ ፑቲን መሞት ተንብያለች ወይ የሚል ወሬ በሰፊው ተሰምቷል። ከዚህ መካከል ስለ ፖፕ ፍራንሲስ መሞት ተነግሯል። ይህ የዓለምን ትኩረት በእጅጉ ስቧል። ስለሆነም ይህ ትንቢት እውነት ነው ወይንስ እቅዳቸው ነው የሚለውን በትኩረት መረምራለን። እናም ዓለምስ ስለምን በፍርሃት እንዲጠብቅ ሆነ? ለመሆኑ ባባ ቫንጋ ማናት? በመጀመሪያ ወደዚህ ወደ አክሱም ቲዩብ ለመጀመሪያ ጊዜ የመጣችው ሰዎች ካላችሁ ስለ ባባ ቫንጋ በጣም በትንሹ እንነግራቸዋለን ባባ ቫንጋ ወይም ቫንጌሊያ ፓንዴቫ ጉስትሮባ የቡልጋሪያ ባለትንቢት ሴት ናት። በ20ኛው መቶ ክፍለ ዘመን በተለይም ደግሞ በተነበየቻቸው ትንቢቶች ታዋቂ ሆናለች። እንደተባለው በልጅነቷ በአውሎ ነፋስ ምክንያት ዓይኗን አታነበረም እናም ከዚያ በኋላ ልዩ የትንቢት ተሰጥኦ እንዳገኘች ትናገራለች፣ ብዙዎችም ይመሰክራሉ። ከተነበየቻቸው መካከል የቼርኖቤል አደጋ፣ የ911 ጥቃትና ሌሎችም በተወሰነ መልኩ ተፈጽመዋል ተብሎ ይነገራል 85 በመቶ። ሆኖም ይህ ትንቢቷ ብዙ ጊዜ ግልጽ እንዳልሆን ደግሞ የሚናገሩ አልጠፉም። ብዙ ሰዎች እነሱን በተለያየ መልኩ ይተረጉሟቸዋል ትንቢቶቹን። እንዲሁም አንዳንድ ተቺዎች እነዚህ ትንቢቶች ከሷ ሞት በኋላ በሌሎች እንደተጻፈ ይነገራል። ስለዚህ ከመጀመሪያው ትንቢቶቿን በጥንቃቄ መመርመር አለብን። ምክንያቱም ይህ የጨለማው ዓለም ኃይል እቅድና ጎላቸው ሊሆን ስለሚችል ለመሆኑ፣ ይህች ቡልጋሪያዊት ጠንቋይ ወይም ደግሞ እነሱ እንደሚሉት ባለትንቢተኛ ሴት 2025 ላይ ምን ብላ ተናግራለች? ምዕራቡን ዓለም የናጠው ትንቢትስ ምንድን ነው? እንግዲህ ስለ 2025 የተነገሩ ትንቢቶች ምንድናቸው? የሚለውን በትኩረት ስናይ በተለያዩ ምንጮች መሰረት ባባ ቫንጋ በ2025 እንደ ፖፕ ፍራንሲስ፣ ዶናልድ ትራምፕ እና ብላድሚር ፑቲን ያሉ ዓለም አቀፍ መሪዎች መሞታቸውን ተንብያለች ወይ የሚለው ነው መጀመሪያ ምን መዛው። በተለይ ደግሞ ስለ ፖፕ ፍራንሲስ መሞት በቅርቡ ከተነገረ በኋላ ይህ ዜና በጣም በሰፊው እንደመሰራጨቱ ከዚያም ደግሞ ሌላ ሞት አለም እየጠበቀ ነው። ይህ ትንቢት ተደጋግሞ ሲነሳ የካቶሊክ እምነት ተከታዮችና አለም በሙሉ በፍርሃት ውስጥ ወድቋል። ሆኖም ስለ ዶናልድ ትራምፕና ቭላዲሚር ፑቲን የተነገሩ ትንቢቶች እስካሁን በግልጽ የተረጋገጠ ነገር እኛ እጅ ላይ አልገባም። ነገር ግን አለም እያራገበው ነው። እነዚህ ትንቢቶች ብዙውን ጊዜ በምሳሌያዊ መልኩ ይቀርባሉ። ለምሳሌ ታላቅ መሪ ይወድቃል ወይም ዓለም በተለመደ መልኩ አትቀጥልም የሚሉ መግለጫዎች። ይህም ብዙ ሰዎችን እነዚህ ትንቢቶች ከነዚህ መሪዎች ጋር እንዲያያይዙ አድርጓቸዋል። በተለይም ደግሞ ስለ ፖፕ ፍራንሲስ በ2025 መጀመሪያ ላይ እንደሚሞቱ በጣም በርካታ ወሬዎች ተናፍሰው ነበር ቀደም ሲልም። እናም ይህ በአንዳንድ ሚዲያዎችም ተነግሯል። ይህ የካቶሊክ ቤተክርስቲያን እና ተከታዮቹን ደግሞ በጠልቅ ሀዘን ውስጥ የጣለ ትንቢት ተብሎለታል። ምክንያቱም ፖፕ ፍራንሲስ በተራ ሰዎች መካከል ተወዳጅነታቸውና ተሃድሶ እምነታቸው የሚታወቁ ሰው ናቸው። ስለ ትራምፕ እና ፑቲን በተመለከተ ግን ትንቢቶቹ የበለጠ ግልጽ እንዳልሆኑ አክሱም ማግኘት አልቻለም ይህንን መረጃ። ነገር ግን በጣም በስፋት እየተናፈሰ ያለ ወሬ ነው። ለምሳሌ አንዳንዶች ትራምፕ በፖለቲካዊ መውደቅ ሊገጥመው ይችላል ብለው ይተረጉሙታል የእሷን ትንቢት። ሌሎች ደግሞ ስለ ፑቲን የጤና ችግሮች ወይም የኃይል ሚዛኑን መውደቅ እንደሚተነብዩ ይናገራሉ ትንቢቷን ሲተረጉሙ። ለመሆኑ ለምን ዓለም በፍርሃት ይጠብቃል? ይህንን ነገር ብለን እንመልከት። እነዚህ ትንቢቶች ዓለምን በፍርሃት ውስጥ ያስገቡት ለምንድን ነው? በመጀመሪያ እነዚህ ሶስት መሪዎች ፖፕ ፍራንሲስ፣ ዶናልድ ትራምፕ እና ቭላድሚር ፑቲን በዓለም ፖለቲካ ሃይማኖትና ጂኦፖለቲካ ላይ ጉልህ ተጽዕኖ አላቸው። ፖፕ ፍራንሲስን ስንመለከት የካቶሊክ ቤተ ክርስቲያን መሪ እንደመሆናቸው በአለም ዙሪያ ለቢሊዮን ሰዎች መንፈሳዊ መሪ ናቸው። የእሳቸው መሞት በቤተ ክርስቲያን ውስጥ አመራር ቀውስ ሊፈጥር ይችላል። በተለይ ደግሞ በታድሶና በባህላዊ እምነቶች መካከል ያለውን መለያየት ከግምት በማስገባት በተጨማሪም የፖፕ መሞት ወይም ደግሞ በተለይ በላቲን አሜሪካ አፍሪካና አውሮፓ ያሉ ካቶሊኮችን በሀዘን ውስጥ ያስገባልና በጣም ትኩረት ስቧል። ዶናልድ ትራምፕን እንመልከት በ2025 ትራምፕ የዩናይትድ ስቴትስ ፕሬዚዳንት ሆነው ተመልሰዋል። የእሱን አመራር በአለም አቀፍ ፖለቲካ ላይ ትልቅ ተጽዕኖ አለው፣ በተለይ በዩክሬንና ሩሲያ ጦርነት፣ በቻይናና በኔቶ ግንኙነት ላይ። ትራምፕ በፖለቲካዊ ወይም በአካላዊ መልኩ ከተገመተ ይህ በአሜሪካ ውስጥ ፖለቲካዊ ቀውስና በአለም አቀፍ መድረክ ላይ አለመረጋጋትን ሊፈጠር ይችላል። አካላዊ ማለት ምናልባትም ህመም ሊገጥሞ ይችላል ማለት ነው። ቭላዲሚር ቭላዲሚሮ ፑቲን የሩሲያው ፕሬዚዳንት በአለም አቀፍ ጂኦፖለቲካ ውስጥ ቁልፍ ሚና ያላቸው ሰው ናቸው። በዩክሬን ጦርነት፣ በኢነርጂ ፖለቲካና በሩሲያ ዓለም አቀፍ ግንኙነቶች ላይ ያላቸው ተጽዕኖ እጅግ ከፍተኛ ነው። የፑቲን መሞት ወይም የኃይል መውደቅ በሩሲያ ውስጥ የኃይል መንኮታኮት ሊፈጠር ይችላል። ይህም ዓለም አቀፍ ደህንነቱን ደግሞ ሊጎዳ ይችላል። ስለዚህ እነዚህ ሶስት መሪዎች በአንድ ጊዜ መውደቁ ከተገመተ አለም መረጋጋቱ በእጅጉ ሊጎዳ ይችላል። እናም አለም ሊፈራ ግድ ነው። የፍርሃት የሚመነጨው ታዲያ የነሱ ሞት ወይ ደግሞ የነሱ የኃይል ሚዛን መውደቃቸው የዓለምን የወደፊት ሁኔታ ስለሚወስን ነው። የአለም ምላሽና ፍርሃትን ስንመለከት አለም እነዚህ ትንቢቶችን እንዴት ትቀበላለች የሚለው መፈተሽ አለብን። በመጀመሪያ ሚዲያዎችና ማህበራዊ ሚዲያዎች እነዚህ ወሬዎችን በስፋት አሰራጭተዋል። በተለይ ደግሞ ስለ ፖፕ ፍራንሲስ የተነገረው ትንቢት በካቶሊክ ማህበረሰቦች ውስጥ እጅግ በጣም ጥልቅ የሆነ ስጋትን ፈጥሮ ቆይቷል። አሁን ደግሞ እውነቱ ሲረጋገጥ በጣም በርካቶች ስለ ዶናልድ ትራምፕ እና ስለ ፑቲንም መፍራት ጀምረዋል። ስለ ትራምፕ እና ስ ስለ ፑቲን የሚነገሩ ወሬዎች በፖለቲካ ተንታኞችና በህዝቡ መካከል ከፍተኛ ውይይትን አስነስተዋል። ለምሳሌ በአሜሪካ ውስጥ የትራምፕ ደጋፊዎችና ተቃዋሚዎች ይህን ትንቢት በተለያዩ መልኩ ነው የተረጎቡት። በሩሲያ ውስጥ ደግሞ ስለ ፑቲን የሚነገሩ ወሬዎች በጥንቃቄ ተቀባይነትን እንዳገኙ መረጃዎች ያሳያሉ። ምክንያቱም የሩሲያው ሚዲያ በመንግስት ቁጥጥር ስር ስለሆነ ማለት ነው። በተጨማሪም እነዚህ ትንቢቶች በሰው ላይ ስነ ልቦና ተጽዕኖ አላቸው። በተለይ ደግሞ በአሁኑ ጊዜ አለም በሩሲያና በዩክሬን ጦርነት በኢኮኖ የኢኮኖሚ ቀውሶች እና በአየር ንብረት ለውጦች ምክንያት ቀድሞውኑ በጭንቀት ውስጥ ትገኛለች አለማችን በዚህ ሁኔታ ውስጥ እንደዚህ ያሉ ትንቢቶች ሰዎችን የበለጠ ተስፋ መቁረጥና ፍርሃት ውስጥ ያስገባቸዋል ልንላችሁ የምንችለው ምናልባትም ይሄ የጨለማው አለም ኢላማም ሊሆን ይችላል የዓለማችን ህዝብ ሆኖም አንዳንዶች እነዚህን ትንቢቶች በተስፋ ይመለከቷቸዋል ምክንያቱም አዲስ መሪዎች መምጣት አዲስ መፍትሄዎችን ሊያመጣ ይችላል ብለው ስለሚያምኑ እንግዲህ እነዚህ ትንቢቶች ምን ማለት ናቸው ብለን ስንጠይቅ በግሌ እንደማስበው ባባ ቫንጋ ትንቢቶች ከመጪው የዓለም ለውጦች ጋር የተያያዙ ሊሆኑ ይችላሉ እነዚህ ለውጦች በፖለቲካ በሃይማኖት ወይም ደግሞ በጂኦ ፖለቲካዊ መልኩ ሊመጡ ይችላሉ ለምሳሌ ፖፕ ፍራንሲስ መሞት የቤተ ክርስቲያንን አቅጣጫ ሊለውጥ ይችላል በተለይ ደግሞ በአዲሱ የፖፕ ምርጫ ላይ ተመርኩዞ ማለት ነው እንደምታስታውሱት የአዲሱ ፖፕ ምርጫ በጣም አለምን ትልቅ የሆነ ቁማር ውስጥ አስገብቶታል ማነው ላይ ያሸንፍ የሚችለው ማነው የሚመረጠው እንደውም አንድ ትልቅ ድርጅት አለ በእርግጥ ይሄ ሰፊ ዝግጅ ድርጅት ይፈልጋል የሚያቋምር ድርጅት አለ። ማን ይሞታል? ማን ይነሳል? እዚህ ሀገርም በነገራችን ላይ እንደዚህ አይነት ነገሮች ተጀምረው በጣም አስደንጋጭ ሆኑ። አንዳንዱ መረጃዎች ወጥተው ነበረ በታዋቂ ሰዎች እያያያዙ ቁማር እንደሚቋመሩና እንደውም ሰዎቹ በተባለው ቀን እንዲሞቱ ያደርጋሉ የሚባሉ አዳዲስ መረጃዎች አንድ ጊዜ ሰምተን በጣም ተደናግጠን ነበር። ይሄ ደግሞ መረጃ ሰፋ ያለ ስለሆነ በሌላ ዝግጅት ልንመለስበት እንችላለን። ስለዚህ የፖፕ ፍራንሲስ መሞት የቤተክርስቲያንን አቅጣጫና ቅርጽ ሊቀይር ይችላል ይባላል በተለይ ደግሞ አዲሱ ፖፕ ምርጫ ላይ የተመረኮዘው ማለት ነው። በተመሳሳይ ደግሞ የትራምፕ ወይም ደግሞ የፑቲን መውደቅ የዓለምን የሀይል ሚዛን ሊቀይር ይችላል። ዓለም ሙሉ ለሙሉ መልኳን ትቀይራለች። አሁን የተባለው ነገር እውነት ቢሆን ይህን ሁሉ በተረጋጋ መልኩ እንግዲህ መመልከት አለብን። ትንቢቶች በተለምዶ ምሳሌዊ ናቸው፣ ብዙ ጊዜ ከተፈጸሙ በኋላ ነው ራሱ ግልጽ ቢሆኑት እኔ በጣም የሚገርመኝ ነገር ማለት ነውና፣ ስለዚህ በፍርሃት መጨነቅ ሳይሆን እነዚህን ትንቢቶች እንደ ማስጠንቀቂያ ወይም ደግሞ እንደ አዲስ እድል ማየትም ይቻላል። ለምሳሌ እነዚህ ለውጦች የተሻለ አለምን ለመፍጠር እንደ መነሳሳት ሊያገለግሉ ይችላሉ። ለምሳሌ አሁን እነዚህ የተባሉ ከፖፕ ፍራንሲስ ቀጥሎ ሌሎቹ መሪዎችም ቢሞቱ ሞትንም መስጠትን መንሳት የሰው ልጅ አይችልም። እግዚአብሔር ያለው ነገር ነው የሚሆነው። የምርም ግን እነዚህ ሰዎች አሁን በተባለው አቅጣጫ የሚሄዱ ከሆነ ሴትዮዋ ተሳክቶላታል ብለው ሊሉና ቀጣይ የሚሆኑ ትንቢቶች ሊያስቀጥሉ ይችላሉ። እኔ ግን ይሄ ነገር ትንቢት ነው ከእግዚአብሔር ነው ብዬ ልናገር አልችልም። በጭራሽ እንዳክሱም ቲዩብም አቋማችን ይሄ አይደለም። ምክንያቱም ትንቢትን መርምሩ ይላል እግዚአብሔር መመርመሩ እየተሻለ ነው። በማጠቃለያ የምናየው የባባ ቫንጋ ትንቢቶች ለ2025 አለምን በፍርሃትና በጉጉት ውስጥ ያስገቡ ናቸው። ገና ከዋዜማው ጀምሮ የምታስታውሱ ከሆነ ስለ ፖፕ ፍራንሲስ፣ ስለ ዶናልድ ትራምፕ እና ቭላዲሚር ፑቲን የተነገሩ ትንቢቶች እንግዲህ ስንመለከት በሃይማኖት በፖለቲካ በጂኦ ፖለቲካ ላይ ታላቅ ተጽዕኖ ሊኖራቸው የሚችሉ ናቸው። ሆኖም እኛ እንግዲህ እንደ አንድ አለም ላይ የሚቀርቡ ዜናዎችን እንደምናቀርብ እንደ አንድ እንደ አክሱም ቲዩብ ትንቢቶችን በተረጋጋ ና በጥንቃቄ መንገድ መመልከት እንዳለብን ነው የሚሰማን። ፍርሃት ከመፍጠር ይልቅ እንደዚህ አይነት ነገሮች ቢከሰቱ እንኳን አዲስ እድልን ይዘው ሊመጡ ይችላሉ ብለን ነው ማለት ያለብን እንጂ ምንም መፍራትም አያስፈልግም። ስለዚህ በዚህ ጉዳይ ላይ ደግሞ የእናንተን ሀሳብ ስለ ባባ ባንጋ ትንቢቶችን ይሆናሉ ወይ ብላችሁ ታምናላችሁ ወይ ይሄ ነገር ምን ይመስላችኋል? በኮመንት መስጫ ላይ ብታጋሩን ደስ ይለናል። አለም ግን ለምን በፍርሃት እንደዚህ እየተናጠ እንዳለ ከላይ ባልኳችሁ መሰረት፣ በፖለቲካዊ በሃይማኖታዊ እንዲሁም በሌሎች ነገሮች አለም ቅርጿ ልትቀይር ትችላለች። ያ ደግሞ ቀላል ዋጋ አያስከፍልም። ስለሚያስቡ ነው እንግዲህ ይሄ ፍርሃት የመጣው ማለት ነው። እንግዲህ የፖፕ ፍራንሲስ መሞት ደግሞ ከተረጋገጠ በኋላ በጣም በርካቶች እነዚህ ትንቢቶችም ሊፈጸሙ ይችላሉ ብለው ከብዙ ነገሮች ጋር እያያያዙ ይህንን የእሷን የሆነውን ትንቢት እየተረጎሙት ነው ያሉት ማለት ነው። እንግዲህ አለም በዚህ ጉዳይ ላይ እንቅልፉን አጥተዋል።